ቲክቶከርነን ብላችሁ ዩቲዩበርነን ብላችሁ አካውንት ከፍታችሁ ልክ ለእነሱ እንደሚያስብ አስመስላችሁ አንዳቸውን ለማሸማቀቅ አንዳቸው ጋር ወገናችሁ የምትሳደቡና ይሄ ያላስፈላጊ ቃላቶችን ስትናገሩ ፎቶ የዘቀዝቃችሁ የሆነ ያልሆነና ያልተገባ ነገር ስታደርጉ የዋላችሁ ሰዎች ራሳችሁን በደንብ አድርጋችሁ ጠቃላችሁ፣ አንድ ነገር በደንብ አድርጌ ልንገራችሁ። የሚወጣላችሁ ከሆነ ይወጣላችኋል። የብሩኬን ፎቶ ዘቅዝቃችሁ ሃይሚን የወደዳችሁ መስሏችሁ ብሩኬን ስለሰደባችሁት ሀይሚን እየወደዳችኋት አይደለም። ብሩኬን የደገፋችሁ እየመሰላችሁ የሃይሚን ፎቶ እየዘቀዘቃችሁ ሃይሚን እየሰደባችሁ ብሩኬን እየወድ ትክክል እኮ ነው። ትክክል ነው። እኔ ፎቶ አልዘቀዘኩም ግን ስለ ሃይሚ ቅርታ እንታደርግ ሀሳብ ተናገር ያለው አስተያየት ሰጥቻለሁ፣ ልክ አንተ እንደምትሰጠው ማለት ነው። ስለዚህ ይሄም የሚመለከቱ ለፎቶ ዘቅዛቂዎች ነው። እስኪ አሁንም ሼር ላድርጎብዬ አምጥቼዋለሁ። ሌላው እንግዲህ እዚህ ጋር ሌላም አዲስ እንግዲህ መታለች። እንግዲህ ዛሬ አዲስ ነገር አለ። ቤተሰብ ጉድ ነው። ሃይሚዬ ቀለበት አድርጋለች እኮ ሲስ። እንዴት አየሹ ቀለበቱ? ላላችሁ ደግሞ መረጃ አለኝ። አዳምጡ ቪዲዮውን እስከመጨረሻ ድረስ። ዛሬ ሃይሚና ብሩኬንም በአሁን ባሉበት ላይ በይቅርታው ዙሪያ የተቸቸው ነው። ትችት እንደ ትችት አድርገው ቪዲዮ የሰሩባቸውን እነሱ ነው ይዬ መጥቻለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራቸው ይቻላለችን ቤተሰቦች፣ እንዴት አላቸው እንዴት ናችሁ አለው። እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ የሶሲ እህት በአዲስ ስራ እህት መታለች አበረታቱልኝ ብላ ሼር አድርጋለች። እኛ ምን አገባን ብለዋል እንግዲህ የቅማሟ ደጋፊዎች ማለት ነው። የብሩኬም የቅማሟም ደጋፊዎች እንግዲህ ምን አገባን እኛ ብለዋል ማለት ነው። ግን ያው የመጣችበትን ነገር ሳናቅ፣ ሚዲያው የእኛ ብቻ ነው እኛ ብቻ ነን የምናያቸው ብለን ያኔ ፎከስ ማድረግ ያለብንም እናንተ ባትወዷቸው ሌላ የሚወዳቸው ሰው ስለሚኖር ሚዲያ የጋራ ስለሆነ እንደዚህ ማለት አይጠበቅብንም። እኛ ማለት የሚጠበቅብን እኛ ውድ ቤተሰቦች የጨረቃ ፋሚሊ ማለት የሚጠበቅብን ነገር ብሩኬና ሃይሜን ለብቻቸው ተዋቸው። ዳኔና ሶሲ ከህይወታቸው ውጡ። ይሄ ነገር ያስጌዳል። ከዛ ውጭ ግን እህትሽ ለሚመጣች እህትሽ ተቀናጠሰች፣ እህትሽ ተገለበጠች፣ እኛ ያገባን ምክንያትም ሚዲያ የጋራ ነው፣ የእናንተ ብቻ አይደለም። ይሄን እንድታቁ ነው ፈልገው ውድ ቤተሰቦቻችን ማለት ነው። ግን እኛ እንዳንድ ቤተሰብ ከሀይሜና ከብሩኬ ህይወት ውጡልን። ይሄ አንድ ራሱን የቻለ ቃል ነው፣ በቂ ነው። ሲቀጥል ቀጥል ደግሞ ፍቄ እንዳለው ሃይሚን የወደዳችሁ መስላችሁ ብሩኬ የምዘቀዝቁ ብሩኬን የወደድ መስላችሁ ብሩኬን የምዘቀዝቁ አንቺም አለሽበት ማለታችሁ ስለማይቀር እኔ አልዘቀዘቅኩም፣ አልተሳደፍኩም። ግን ሃይሚ ለምን ይቅርታ አታደርጊም? አንቺ ጥፋት አታጠፊም ወይ አንቺ ጥፋት አጥፍተሽ ብሩኬ አልፎሽ አያቅም ወይ ብዬ ሰርቻለሁ። ይሄ ደግሞ ግዴታ ስለሆነ ማለት ነው ግዴታ እኔ ደግሞ በሃይሚ ቪዲዮ ስሰራ እግዚአብሔርን ተቃጥዬ ውስጥ የተናዱ ሰርቻ። ለምን ምን አቃጠለኝ? ምን አቃጠለኝ? የሃይሚ ምሰራው ስራ ነው ካላችሁ ለእኔ እኔ ማውራው ለምን ስራ ነው አላላችሁ ነው ወይስ፣ ማለት በቃ ተደባደቢው ተዳረቢው ማለት ነበረብኝ? እን እንደዛ ማለት የለብኝም ይቅርታ ተቀበይ ታረቂ ብዬ ነው መስራት ያለብኝ አለን። እንደ ቤተሰቦች እንዴት ነው የምታስቡት? አንዳንድ ጊዜ ጭንቅላታችሁን ቆም ብላችሁ ምንድን ነው ያለችሁ ለማለት ልመዱ። ሳይገባችሁ ዝም ብላችሁ ለስድባችሁ ክሉ። ሌላው የህይወት ጉዞ ላይ ሂሳብ፣ ሁሌም ቅድሚያ ሂሳብ፣ ቅድሚያ ምንድን ነው አልገባኝም። ሀይሚ ሂሳብ ልታወራርጅ ነው ከብሩ ጋር መቼ ፌርም አላችሁና? ምን የጋራ ንብረት አላችሁና? ሁሉም ሁሉም በየቦታው ነው ያለው። የጋራ ንብረት ምን አለ? እኛ የምናውቀው የጋራ ንብረት አለ ቤተሰብ አላቸው። እስኪ ንገሩኝ። የለም እንግዲህ፣ አይሚም ቤት ገዝታለች። ብሩኬ በስሟ ገዝቶላታል ቤት መኪና ሲገዛም እንግዲህ እሱ ነው ገዛሁ ብሎ ሃይሚን ሰፕራይዝ ሲያደረገ ያየ ነው። ብር ሲሰጥ አላየን። ቼክ ስትጽፍለት አላየን ለብሩኬ። ብዙዎቻችሁ ሀይሚ መኪና አብሮ ገዝተው አብሮ ጌንቶ ምናምን ትላላችሁ። እኛ የምናውቀው ሀይሚ የራሷን ብር እንደያዘች ነው። ምክንያቱም እስካሁን ምንም ነገር አረኩ ስትል አላየንም። አዎ ለብሩኬ ወርቅ ገዝታለታለች። እሱ አይካድም። ከዛ ውጭ ግን ለብሩኬ ይሄን አረኩኝ ይሄንን ስትል እኛ አላየንም። ባየነው ልክ ነው ማውራት ያለብን። ስለዚህ ብሯ አካውንት ውስጥ ነው ያለው። ቤተሰቦች እንዳትሸወዱ። ቅድሚያ ሂሳብ ማወራድ አለብን ብላለች። እንግዲህ ብሩኬ ሂሳብ አወራድ ቢባል የወርቅ ዳና ያለበት እንጂ ሌላ ነገር የለበትም። እሰይ ቅመሟዬ እውነት ነው። ሂሳቡን አውርዶ ይሄድ አላሉም። ኮመንት ስር ወይን የፈጣሪ የትዕግስት ስጠኝ ያያቸው አትመስሉም። ያያችሁ እኮ የምትመስሉት ያያችሁትን ነገር አውሩ እስኪ። በግምት አታውሩ፣ በግምት አታውሩ ገባችሁ? በግምት ማውራት ጥሩ አይደለም። ስለዚህ እነዚህ ልጆች ባልና ሚስት ቢኖሩ ቢሆኑ ብዙ ነገር አንድ ቤት ቢኖሩ ባልና ሚስት ቢሆኑ ብዙ ነገር ይኖራቸዋል። አዎ ሂሳብ ማወራረድ ሲባል እንደዚህ አይነት ኮመንት ትጽፋላችሁ። እሷ ሂሳብ ማወራረድ ያለችበት መንገድ የራሷ መንገድ ሊኖራት ይችላል፣ ሀይሜ ማለት ነው። እናንተ ደግሞ ቶሎ ብላችሁ እንደው ከጥቅም ጋር አገናኝታችሁት። አዎ ያወራድ ብሩኬ፣ እንዲ ነው መታያችሁ እሱ ቤት ሲገዛላት በእሷ ብር ይሁን በማህበር አይታችኋል። ገዛሁ ብሎ ነው ሰፕራይዝ ያረጋት ያየ ነው ብሩማ እንደሚከፍል አላየንም። ግን እሱ እስከተናገረ ድረስ እሱ ነው የገዛው ብዬ ነው እኔ የማስበው። አሁን ሀይሚ ወርቅ አንገዙ ላይ ስታስርለት ስላየ ሆለ ብሩኬ፣ ወርቁን የገዛው ማነው? ሀይሜ ናት የገዛችው። ስለዚህ ብሩኬም መኪናም ሲገዛ ራሱ ነው ገዛው ብሎ ሰፕራይዝ ያረጋት ራሱ ነው የገዛው። እንደዛ ነው የማስበው። ምክንያቱም ያየሁትን ነገር ነው ማውራት የምችለው። ያላየሁትን ነገር አላወራም አላወራም እንደ እኔ እኮ ግርም ነው የሚለኝ አዎ ሂሳብሽን እንዳለ ተቀበይ አይባልም እኮ የምሬ ነው አይባልም ሌላው ሲቀጥል እንግዲህ ሶስዬ ዛሬ እህቴ በአዲስ በአዲስ ስራ እንመጣለን ብላለች እንግዲህ ማታ ከቡቡ እየገዝሸት ነ በቃ እንግዲህ አንዴ ጨረቃው ጨረቃ ሆኗል በቃ ጨረቃ ጨረቃ ሆኗል ምንም አዲስ ነገር የለም እና ሀይሚ ቀለበት አረገች ላላችሁ ይህ ነገር እኔ ምንም የማውቀው መረጃ የለኝም እንግዲህ ዳኒ ተደብቆ የዛ ቀን እንግዲህ ሶፋ ላይ ቁጭ ብሎ አድርጎላት ከሆነ አላቅም ተደብቆ ያው በድብቅ አደል እነሱ የሚገናኙት ዳኒና ሀይሚ በድብቅ ነው የሚገናኙት እሱንም አንድ ቀን ነው የተገናኙት እሱንም ሀይሚ ልትጠይቀው ነው ሄደችው ሌላ ነገር ምንም ያየነው ነገር ስለሌለ ይሄን ይሄ ነው ማለት አንችልም። ቀለበት ግን አድርጋለች። ይቺ ቀለበት ግን የሆነ ኬዝ አላት። ጠብቁ ቤተሰብ፣ የሆነች ኬዝ አላት። ባለፈው የባሲልን ቀለበት ጣልኩት ብላ ድራማ ሰርታለች። አሁን ደግሞ ዳኔ ወይ ቀለበት አድርጎ ሊሆን ይችላል፣ ተደብቆ እንግዲህ አይታወቅም። ረጅም ጊዜ ግንኙነት አለን፣ ትውውቅነት አለን ብለው ሊቀጥሉበት ሊሆን ይችላል። ስለዚህ ቤተሰቦች፣ እኔ ምንም ስላልገባኝ ስለ ቀለበቱ ምንት ያለሽ ብላችሁ ኮመንት ስር የጠይቃችሁን ስላላችሁ ይሄንን ይመስላል። ሌላው ደግሞ እዚህ ጋር ናቲና ናቲ ከነ ፍቅረኛው ማለት ነው፣ ሀረካት ነው እየሰራ ያለው። ሀረካቱ ምንድን ነው? አሁን ብዙ ጊዜ ኮመንት ስር ብሩኬ ተንበርክኮ ጠይቃት ምናምን የሚላለ ይቅርታ ማለት ነው። ይቅርታ ተንበርክኮ ጠይቃት። እንዴት ነው ግን ያን ይቅርታ ጥያቄ? ባፍ ራሱ ይቅርታ ከተባለ ይቅርታ ነው። ስለተንበረከከ ስላልተንበረከከ ምንም ትርጉም አልባ ነው። ስለዚህ አሁን እሱን እሷ በሃይሚ ቦታ የሆነ ለሃይሚ ተቆርቋሪ ሆና የመንበርከክህ ያለመንበርከክህ ጉዳይ ነው፣ ወይኔ የሚያስጨንቀኝ የነገ ህይወትያችን ምናምን፣ ይሄንን ሀረካቶን እሷ በሃይሚ ቦታ የምሰራውን ስራ ይሄ ወንዱ ደግሞ ብሩክ ይቅርታ ያደራርጉን እንዴት እንደሆነ እያስተማረ። ኧረ እናንተ ፋራዎች ናቸው እናንተ ደግሞ ፋራዎች እንዱ የማይገባው ሰው ወታገኝ እኮ ታጃጅ ላላችሁ በእነሱ ቤት አሁን ተመልካች እሷ ለሀይሚ ጥሩን አትባላለች። ይሄ ደግሞ ለብሩክ በቃ የሆነ ወግኖ የሚሰራ ምናምን። ሁለትሽም ጥሩ ነገር ይዘሽ አልመጣሽም። ለሀይሚና ለብሩክ የሚያደርግ ነገር ይዘሽ አልመጣሽም። ብሩክም ይሄ ወንዱ የሚሰራው ብሩክ ተንበርክኮ መለመን እንዳለበት፣ እሷ ደግሞ የነገ ህይወት ያሳስበኛል ስለ ተንበርክኮ ይቅርታ አይደለም የሚያሳስበኝ ብላ ጥላ እንድትሄድ። እንደዛ አይገርማችሁም? አንድ አይነት ልብሳችሁን እየለበሳችሁ በተመልካች ላይ ሙድ ባሰሩ ምን ይላል ይላችኋል ምን ይላችኋል? ቤተሰቦች ነቃፈሉ በቃ እኛ ስናወራ እኛ ጥቃቅን ዩቲዩበሮች ስለሆንን እያንዳንዷ ነገር ማናቅና ማይገባን መስላችሁ አትሁን። ቤተሰቦች ማንም የምትሳድቡ ሰዎች ብሩኬና ሃይሚን አክብሯቸው፣ ወደዷቸው። እኛ የምንወዳቸዋለን ግን ቪዲዮ የምንሰራባቸው ነገር እያንዳንዷ ነገር ለእነሱ ጠቃሚና ጠቃሚ ብቻ ነው። ምንም ሚንትን ምን እኔ በቻናሌ ተሳድቤ የሰራሁት ቪዲዮ የለም ሃይሜንም ቢሆን ከስራሽ ትክክል አደለሽ ምን ያልኩት ደግሞ ብዙ ሰው ትክክል እንዳልሆነ እየተናገረ እኔ ብቻ አይደለሁም እንዲገባችሁ ሶ አሁን የናቲ ሚስት ሃይሜን ወግና የምትሰራው የሃይሜን አይዲያ ሃይሜን ካራክተር ለብሳ ነው የምትሰራው ገባችሁ አሁን ብሩኬ ላይ ይቅርታ ይቅርታ ሲላት እሱ እግር ላይ መውደቅ እንዳለበት ምናምን ነው እሱ እየሰራው ናቲ የብሩክን ሀራካት ይሰራል እሷ ደግሞ ሃይሜን ሀራካት ነው የምሰራው። እስኪ ቪዲዮ ሄዳችሁ እዩት፣ እና ማለት ነው ሲስ የተረገምሽ ብላችሁ ጻፉልኝ፣ እኔ ትክክል ካልሆንኩ ማለት ነው። ዝም ብላችሁ ቪዲዮን ስታዩት ይገባችኋል። እና እንደዚህ አይነት ሀራካት ሰርታ ነው የሄደችው። ገባችሁ? ስለ ማለት ለሴቶች ምን እያስተማርክ ነው? ምን እያደረክ ነው? አስተካክል አስተካክል አስተካክል ያለችበት ምክንያት እንዴት ነው? እንዴት ማስረዳት ራሱ ግራ ይገባኛል። እና እኔ አልፈልግም ጨርሻለሁ እኔ እኔ ጨርሻለሁ ምናምን ብላ እናቴን ጥላው ሄደች። ይሄ ማለት ብሩክን አሁን ሲያወራት መቼ ነው የምንግባባው እንዴት ነው በምንድን ነው ምናምን እያለ ሲያወራት አይደል፣ እሱ እየጮኸ ነው የሚያወራት ልክ የብሩክን ካራክተር ለብሶ ማለት ነው። ሌላውን ቪዲዮ ገብታችሁ መስማት ትችላላችሁ። እነሱን እየፎገሩ እነሱ ይሰራሉ፣ እነሱ ይጠቀማሉ። እናንተ ማናችሁ? ማናችሁ እናንተ ከዛ ልክ የሃይሜን ካራክተር ተቀብላ እየሰራች ጥላት ሄዳለች። አንድ አይነት ልብስ ለብሰው የተጣሉ ይመስላሉ። ተጣልቶ ኮመንት ስር ምናም ምናም አንሰማችሁም፣ አይገርማችሁም? አንሰማችሁም። ስለዚህ ዝም ብላችሁ የሄዳችሁ ቪዲዮውን አይታችሁ ሲስ እይታች ጥሩ አይደለም በሉኝ መኑኝ። እስከ መጨረሻ ቪዲዮዋቸውን አሳልፋችሁም ሆነ እያ እንትን ብላችሁ ብቻ የሃይሜን ካራክተር እንዴት እንደምሰራው የሄዳችሁ ማየት ትችላላችሁ። እንደው የአይዲያቸው ነገር ነው የሚገርመው። የአይዲያቸው አመጣጣቸው ነገር ነው ያሳቀኝ ማለት ነው። እና ግርም ያለኝ ቪዲዮ ቢኖር የናቲስ ከፍቅረኛው የሰራው ቪዲዮ በጣም በጣም በጣም ያስቃል። በጣም በጣም ይገርማል። ሲያወሩ ራሱ እኔ ነኝ የተረድዋቸው፣ ሌላም የተረዳቸው ሰው አለ። እንዴት በአሽሙር እንዴት እንደሰራችሁ ማለት ነው። አይ ነው አሽሙር ስላችሁ ጥፋት የለውም ክፋት የለውም፣ ግን ማለት እሷ ስትሰራው ልክ የሃይሚን ካራክተር ተላብሳ መስራቱ እሱ ደግሞ እንዴት ይቅርታ ማድረግ እንዳለበት፣ ከዛ ተመልካችም ይቅርታ ይቅርታ ለምን ያደርግም ተንበርክኮ ስለሚለው ብሩኬን፣ እሱ ተንበርክኮ እሷን እንዴት እንደለመናት እሷ ደግሞ እኔ ይቅርታ አይደለም ያሳስበኝ ብላ ጥላ ስትሄድ ያለው ሐራካት እሱን እንድታዩትና እንዴት አድርገው እየሰሩባቸው እንደሆነ ለማወቅ እንዲረዳቸው ስለፈለግኩኝ ነው። ሌላው እንግዲህ ዛሬ ሶሲ እህቴ ትመጣለች ብላለች። እህቷ ከመጣች ገና ቀውጢ ድራማ ይፈጠራል ቤተሰብ። ስለዚህ ከትናንት ወዲያ ደግሞ ጭፈራ ቤት ናቸው ምናምን እያሉ እነ ስማይ ጠሬ ማለት ነው፣ አላምናቸውም። ግን እኔ እነሱም ማለት ነው ማነው ስሟ፣ ውይ ስሟ ጠፋኝ። ዛፍ ዛፍ ጭፈራ ቤት ናቸው እያለች ስታወራ ነበር። እግዚአብሔርን እያለች የማለት ታወራ ነበር። ማላ ዩቲዩበር ላይ እኔ ማመን እኔ አሁን ማላ ዩቲዩበር ላይ ሰልችቶኛል የምር እውነት አሁን የጨረቃ ፋሚሊ እውነት እየተዋወቁ ከሆነ የሚሰሩት፣ ኧረ ቁጥር አንድ ብሩኬ ነው ጥፋተኛ። ሁሌ ማርያምን ስለሚል እየተዋወቁ ከሰሩ ቁጥር አንድ ብሩኬ ነው ጥፋተኛ። ለምን በጣም የመቤት የማርያምን ስም የሚጠራው ብሩኬ፣ ለእውነትና ለእውነት ነገር ብቻ ነው እስከ ዛሬ ስናውቀው። እንግዲህ አሁን ከፈጣሪው ጋር የሚያራርቀው ነገር የተሰጠው ካራክተር ካለ ካለ አላቅም። እንግዲህ ይህንን ብለህ አልሰራህ፣ ይሄ ድራማ አይዋጣም ተብሎ እሺ ብሎ ከገባበት አላቅም። ምንም መረጃው የለኝም፣ ግን ደግሞ ይሄን ያህል ጊዜ እውነት ከሀይሚ ጋር ሳያወራ እውነት ከሀይሚ ጋር ሳይገናኝ እኔ ዳኔና ሶሲን እነሱም ተዋቸው፣ እነሱ ስራቸው ራሱ ኦንላይን ላይ ነው። አሁን እንዲወር እንዴት ራሱ ታግሰው ራሱ ላይቭ ላይ መግባት እንዴት እንደት ገስት ላይ ራሱ ገርሞኛል። እኔ ማለት ነው የብሩኬና የሀይሚ ነው እኔ ጥያቄ የሆነብኝ። ሀይሚስ ይህን ያህል ጊዜ እንዴት አስችሏት? ከዚህ በፊት እኮ አንድ ቀን አኩርፏት፣ ሀያ አራት ሰዓት አኩርፏት ካላወራኝ ብላ እንዲታረቃት እንዲታረቃት ምክንያት ፈልጋ የምትታረቅ ሴት ናት ሀይሚ፣ እናውቃለን። ቡታ ጅራ ሊሄድ ነው ብላ ጃኬቱን አውልቃ አስወልቃ፣ አሳብደው ማለት ነው አናግሯት መልሷታል። ይሄን እናውቃለን። ምንድን ነው ስለዚህ፣ ይሄን ያህል ጊዜ አሁን ሀይሚ አስችሏት፣ ከብሩክ ጋ ሳትገናኝ ሳትነጋገር ትቆያለች ብላችሁ ቤተሰብ ስታስባላችሁ እንደው እስኪ እናንተ ለህሌ ናችሁ። እኔ እኔ ማለት ነው እዚህ ጋ እኔ ለብሩክም ለሀይሜም ምንም የሚቆረጥልኝ ነገር የለም። ግን ስትሰሩ ለእውነት ስሩ። በቃ ለእውነት ስሩ እና ይህን ያህል ጊዜ እንዴትስ አስችሏት እሷ ትቆያለች? ምንስ ምክንያት ኖሯት? ሲቀጥል ደግሞ ዛሬ ሂሳብ ማወራረድ ምን አይነት አማርኛ ነው? ምን አይነት ጥቅስ ነው? ምን ይሄ እነዚህ እነዚህ እነዚህ ተራ ነገሮች ናቸው። ለእኔ ቦታ አይሰጡኝም እነዚህ ምክንያቱም በቃ የሆነ የህዝቡን እይታ ለመሳብ የህዝቡን ለማንጫጫት አይዲያ ለመስጠት እሶክ ችግር የለም ግን ቤተሰብ ደግሞ በጣም የሚወዷቸው ቤተሰቦች ደግሞ የሆነ በቃ ትናደዱባቸው አላቸው አትናደዱባቸው፣ ምንም ማድረግ አይቻልም። እንግዲህ የሆነ የገጠማቸው ነገር ምን እንደሆነ ባላቅም፣ ሃይሚና ብሩኬ በአሁኑ ፕራንክ አይዱን አላቅም ወይ ጸባቸው አይታይም እንደውንም ደግሞ የሀይሚና የብሩክ ይሻላል። እንደው እንደተጣሉ የሚያስታውቅ ነገር አለው። እንዲሁ ሶሲ እኮ ትናንትና ምረረ ብላ መጣች እንጂ ሶሲ እኮ የሆነ የምትለግጥና የምትቀልድ ነው የምትመስለው። ዳኒ ራሱ ምንም በሴሪየስ ነው የሚያወራው ማለት ምንም ከሶሲ ጋር የሆነ ግጭት ያለው አይመስልም። ገባችሁ? ብሩክዬና ሀይሚ ጋር ነው ያለ የሚመስለው፣ እነሱን እንጂ አላውቅም። እንግዲህ ስለምንወዳቸው ይሆን ምን ይሆን አላቅም። ኤኒዌይስ ያው የምናውቀው ነገር ይሆናል። እንግዲህ ደግሞ ዛሬ ማታ ኦ ማይ ጋድ የሶሲ እህት ምን ብላ ትመጣ ይሆን? ዳኒና ብሩኬል ላስታርቅ ብላ ሌላ ጦርነት ፈጥራ እንዳትመጣ ብዬ ፈራለሁ። ውድ ቤተሰቦች፣ ለማንኛውም የምናየው ይሆናል። እናንተ አትናደዱ፣ አትሰዳደቡ፣ ኃጢአት አትግቡ። የተሳደበ ሰውና አስተያየት የሚሰጥ ሰው ለይታችሁ እወቁ። እኔ በእኔ ብትናደዱ እኔ ጥፋት ከሌለብኝ ምንም አይመስለኝም። ምክንያቱም እኔ እነሱ ባመጡት አይዲያ ነው እኔ እየሰራ ያለሁት እንጂ እኔ ለራሴ ለብሩኬ ወጥመድ፣ ለሃይሜ ወጥመድ እያጠመድኩ አይደለም። ገባችሁ ቤተሰብ? እንድትረዱ ፈልገው ነገር እናመሰግናለን። ማታ እንገናኝ።